ላይ ያላችሁበት ሰላማችሁ ዝትርፍርፍ ይበልልኝ እያልኩኝ ዛሬ እ የመጣሁት አንድ ነገር አለ ማለት ያም ለማዳም ቅመሞች ለኛ ለማዳም ለውድ ለማዳም ቅመሞች የሚሆን ነገር እና እንሻላህ ትመሩበታላችሁ ብዬ አምናለሁ። ዛሬ እዚህ የመጣሁት ነገር ቢኖር ማለት ለመምጣት የሚያስባችሁ ወደዚህ ማለት ከዚህም በፊት ለመጣችሁ ማለት ነው ምንጠራሳችሁ ማለት ከሰራችሁ በኋላ ደሞዝ ትቀበላላችሁ፣ አይደል? ደሞዛችሁን በምን አይነት መንገድ ነው የምትልኩት? ማለት ከዚህ በፊት የሚላከው በእንትን ነበረ። አሁን ለምሳሌ አንድ ሰው ከዚህ ሊኮ ቤተሰቦ የሆነ ሰው ሄዶ ያትመዝግብልህ ነበረ ማለት ነው እና ቡኩን ይዞ እናንተ ብኩን እዛ ታስቀምጣላችሁ። ደግሞ እዛ አስቀምጣችሁ ከመጣችሁ ስትመጡ እናንተ የብኩን ዋናው አካውንቱን ቁጥሩን ማለት ነው እዛችሁ ትመጣላችሁ አይደል? እንደዛ ሆኖ ግን አሁን እንደዛ አይቻልም። ማለት ያ ሰው ፓስፖርቱን ያስቀመጣችሁበት ሰው ሄዶ ማስመዝገብ አይችልም ማለት ነው። ማለት የገባውን ያክል የደረሰው ያክል ማለት ነው። ብሩ የደረሰ ያክል ሰው ሌላ ሰው መዝገብ አይችልም። ከፍቶ ቡኩን ማየት አይችልም። ስለዚህ ለእምነት ሉም ህጉ ተቀይሯል? በፊት ያለው ህግና አሁን ያለው ህግ አንድ አይደለም እና እናንተ ማድረግ ያለባችሁ ነገር ምንድን ነው? ከዛ ስትመጡ ቡክ ታወጣላችሁ አይደል ቡኩን እዛ ታማኝ ነው በላችሁ ያሰባችሁ ሰው አስቀመጣችሁ ስትመጡ እናንተ አካውንት ነምበሩን ቁጥሩን ይዛችሁ መምጣት አለባችሁ፣ እናንተ ማለት ነው። ሰው በስልክ ካልሆነም ስልክ ከሌላችሁ በትንሽ ሎክ ወረቀት መዝግባችሁ ይዛችሁ መምጣት አለባችሁ ማለት ነው። ስትልኩ ደግሞ ስትልኩ እንዴት ታደረጋላችሁ መሰላችሁ? አሁን ያው ኦረዲ ህጉ ምናምን ስለተቀየረ ታረጋላችሁ ማለት ብር ስትልኩ አትላኩ ማለት አትላኩ። ስላችሁ በምን እንዴት መሰላችሁ? በቃ አንድ እናንተ ጋር ስቆየ ማለት መቆየትም የለበትም፣ በራችሁ የሰራችሁበት ብር። ሁለተኛ፣ እናንተም ጋር አሰሪዎቻችሁም ጋር አታስቀምጡ ማለት ነው። ሶስተኛ ምን ማድረግ አለባችሁ መሰላችሁ? እዛ ታማኝ ነው የኔን ማለት ይሄ ሰው ታማኝ ነው ብላችሁ የምታስቡት ሰው አካውንቱን ትቀበሉና በሱ አካውንት ዲሊት ካላችሁ፣ ታማኝ ነው ብላችሁ የምትሉት ሰው ካለ ማለት ነው። ገባችሁ? ረዲ ሰው ይሄ ነገር ነው። ሁለት ልብ ብላችሁ አዳምጡኝ ውዴ ማዳምጡ መዎች እና እንዴት መሳላችሁ? ብር ስትልኩ እንደዛም ሆኖ ብር ስትልኩ ማለት ለቤተሰብ አሁን፣ ለምሳሌ ቤተሰብ ይሄን ያክል ብር ፈልጋለሁ ምናምን ብሎ ካላችሁ፣ ላኩ ካላችሁ ቤተሰብ ማለት ነው በእናንተ አካውንት ማለት፣ ቤተሰብ የሚፈልገው ያክል ለብቻ በቤተሰብ አካውንት ማለት ነው። የእናንተን ደግሞ ስትልኩ በእናንተ አካውንት ለብቻ አስባችሁ ማለት ነው። እና ያው እየቆያችሁ እየቆያችሁ ስትሄዱ እንትን አይሏችሁ ማለት ነው። በቃ ስታስቡት እናንተም አትጎዱም ማለት ነው። እና በመጠኑ ሰው ቤተሰብን ስንረዳ እስኪ በመጠን መሆን አለበት። እና ብር ስትልኩ አንድ ላይ እንዳትልኩ በራሳቸው አካውንት እና እና ስላችሁ በራሳቸው አካውንት ስላችሁ በዛ ሰው ታማኝ ነው ብላችሁ በምታስቡት ሰው ስትልኩ ያው ለራሳቸው ነው የሚያስቀምጥላችሁ። ለቤተሰብ ደግሞ ቤተሰብ በሰጧቸው አካውንት ማስቀመጥ አለባችሁ ማለት ነው እና ይሄ ነው እላችኋለሁ። ሀባይቢ ሰው እንዴት ናቸው? በተረፈ ሀባይቢ በጣም ቴንኪዩ በጣም አመሰግነው። የምር ጀማሬም ብሆንም በቃ አሁን አሁን የሆነ ሞራን እየሰጡኛል አንዳንድ ሰዎች ማለት ነው እና አፍሽሪ በዚህ ቀጥ ማለት በቃላ በውስጡም እየደወሉ ምናምን የሚጠይቁኝ ጓደኞች ሰዎች አሉ። ቴንኪው በጣም አላህ ያስጥልኝ አላህ ያክብርልኝ። ኢንሻላህ እስኪ ማለት እስኪ እስኪዱ አድርጉልኝ ማለት ይሆናላ ማለት እኔ ተመሳሳበት ምናምን ከተመቻችልኝ ኢንሻአላ እናንተም ያዝናና እናንተን የሚያስተምር ነገር እሺ ማጣላችሁ አለ። ሀባይቢ ሶ ዛሬ ያላበዛም እቺ ነው ነው እንብየ ነው መጣተ ፈልገው ሀባይቢ። እና ስለምሰጡኝ አስተያየት ስለምጽፍሉኝ ኮመንት አላህ ይስጥልኝ፣ አላህ ይነግራችሁ እኔንም አጠንክራችሁኛል አላህ ይስጥልኝ። ባይ በእያላችሁበት ሰላማችሁ ብዙ ትርፍርፍ ይበልኝ። አሚን ያሮብ። ውይ ሀገራችን ሰላም ያርግልን፣ እኛም የሰራ ነውን ይባርክልን። አላህ ስብሀነ ወተዐላ ራስ በራሳችን አያባላን፣ ያዋዱን አላህ ያሮብ አሚን። ሰርተን ምንጠቀም ሰርተን ትርፋማ ምንሆን ጤና ጤና ስጠመምንስጠምና ያ ረብ አላህ ያግዘን። ሀባይቢ የከበዳችሁ ቀለል ያደርግላችሁ። ማዳማችሁን ለማዳማችሁ አላህ ልቦና ይስጥላችሁ እያልኩኝ የዛሬ ቪዲዮዬን በዚህ ይቋጫለሁ። ሀባይቢ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ያው ይሄ ነው የምለው በያላችሁበት ሰላም ጤና፣ ፍቅር አብዝቼ የተመኙላችሁ እና የዛሬ ቪዲዮ ነበረ። ባይ ባይ።